መረጃዎች አሉ። አብርሃምና ሩታ መታረቃቸውን ሰምቻለሁ። አብርሃምና ሩታ ተነጋግረዋል። ምን አሉ? በዚህ ዙሪያ የማደርሳችሁ መረጃዎች አሉ። ሄርሜላ ሩታ ላይ እየዛተች ትገኛለች። በዚህ ጉዳይም አዳዲስ ነገሮች አሉ። እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ሀሳብና አስተያየታችሁን በመስጠት አብራችሁኝ ሁኑ። እንግዲህ ወደ ጉዳይ ስመለስ አብርሃምና ሩታ መታረቃቸውን ሰምቻለው። ሁላችሁም ትናንትና እንዳያችሁት እንግዲህ የአብርሃም የልጅነት ጓደኛ የሆነው ይስሐቅ ውጪ ከመውጣቴ በፊት ሁለቱን ማስታረቅ አለብኝ ብሎ በመሀል ለመግባት ሞክሮ ነበረ፣ እርቅንም ለማውረድ ሞክሮ ነበረ። ቪዲዮ ላይም እንዳያችሁት እንግዲህ መጀመሪያ አብርሽን ለማናገር ሞክሮ ነበረ። በአብርሽ በኩል ምን አይነት አጀንዳ እንዳለ፣ ምን አይነት ስሜት እንዳለ ያሉትን ነገሮች ለመጠያየቅ ሞክሮ ነበር። አብርሽም እንግዲህ እያለ ያለው ሩታ የተለያዩ ወሬዎችን እየሰማች ነው። እኔ ባላደረግኩት ነገር እንደዚህ አይነት ጸብ ውስጥ የገባቸው ወይም በተለያዩ መንገዶች የኔ የኔን ድርጊት እየተረጎመች ትገኛለች። እሷ ትደሰታለች ብዬ የማደርጋቸውን ነገሮች እሷ ጋር ሲደርሱ ደግሞ ኔጌቲቭ ወይም ተቃራኒ ሆኖ ነው እየደረሱ ያሉት። በተለይ በመሃላችን ገብተው ብዙ ወሬዎችን ለሩታ የሚያደርሱ ሰዎች አሉ። ሩታ እነዚህን ሰዎች ባሰማት ጥሩ ነው ያለው አብርሽ ማለት ነው። የሁለቱ መጣላት ምክንያትም ወሬ እንደሆነ ነው እንግዲህ አብርሽ እየገለጸው። አብርሽም ዝግጁ እንደሆነና ሩታ ፈቃደኛ ከሆነች በማንኛውም ሰዓት ይቅርታ ሊጠይቃት ፈቃደኛ እንደሆነና ማናገርም እንደሚፈልግ በተለይ ደግሞ ልጁን ማየት እንደሚፈልግ ነው የገለጸው ማለት ነው። ከዛ በኋላ ይሳቅ ሩታ ነበር ገኘ እንግዲህ በሩታ በኩል ያሉትን ስሜቶችም ለመጠየቅ ሞክሮ ነበረ። ሩታም እንዳለችው እንግዲህ ለመጣው ሰው ሁሉ ስለ አብርሃም ሁል ጊዜ ተናግሬ አልችልም ደክሞኛል ስትል ነበረ የገለጻቸው። በተለይ ሁል ጊዜ አብርሃም ጥፋት በሰራ ቁጥር እኔ የሱን ጥፋቶች ለመጣው ሰው ሁሉ ዘርዝሬ ማውራትና ማስረዳት ሰልችቶኛል። ልጁ ከጥፋቱ አይማርም፣ ጥፋቶችን ደጋግሞ ደጋግሞ ይሰራል። እኔ ደግሞ እነዚህን ነገሮች አስታራቂ ለመጣ ሰው ሁሉ ደጋግሜ ማውራት አልፈልግም ስትል ነበረ እየገለጸችው። በተለይ በይሳቅ በኩል ወሬዎችን አትስሚ፣ ሰው በእናንተ መሀል ገብቶ ነገሮችን እየፈተፈተ እንግዲህ ወደ አልተገባ ነገር ይህን ትዳር እየመራው ስለሆነ አንቺም የሰዎችን ወሬ መስማት ትተሽ ከአብርሃም ጋር ያለሽን ግንኙነት ብትቀጥይና ልጃችሁም ያላባት ማደግ ስለሌለበት የሁለታችሁ ግንኙነት ወደ ድሮ ተመልሶ በፍቅር ልጃችሁን ማሳደግ አለባችሁ ብሎ ነበረ የመከራት። በሩታ በኩልም ፖዘቲቭ የሆነ ነገር ይታይ ነበረ። ነገር ግን ሩታ አሁን ላይ የተሰላቸች ትመስላለች። በአብርሃም ጉዳይ በአብርሃም ጉዳይ ሰዎች ሲመጡ ያላት ኢንተረስት በጣም አሁን ላይ ቀዝቅዟል። ብዙም ለማውራትም ሆነ ለማስረዳት ለመጨቃጨቅም ጉልበት ያነሳት ነው የምትመስለው። ምክንያቱም ከዚህ በፊት ደጋግማ ደጋግማ እንግዲህ ለአብርሃም ይቅርታ ስታደርግ ነበረ። እሱ ደግሞ ያለ መሰልቸት ነው ሲያጠፋ የነበረው፣ ደጋግሞ ደጋግሞ ሲያጠፋ ነበረ። በተለይ ከሄርሜላ ጋ ያለውን ግንኙነት እስካሁን ድረስ አላቆመ። ሩታና አብርሽ ይታረቃሉ፣ ከዛ በኋላ አስተካክላለሁ ይላል፣ ያስመስላል፣ ተመልሶ ደግሞ ጥፋቶችን ሲያጠፋና ከሄርሜላ ጋም ያለውን ግንኙነት ቆመ ስንል ተመልሶ ደሞ ደግሞ ሲቀጥል ታዩታላችሁ። እና አሁን ላይ ደግሞ ወጥ ረግጦ እንግዲህ የከፋ ደረጃ ላይ ደርሷል ማለት እንችላለን፣ የአብርሽና የሄርሜላ ግንኙነት ማለት ነው። ይህን ተከትሎ እንግዲህ ሩታ ብዙም ኢንተረስትድ አደለችም ስለ አብርሃም ማውራት። ነገር ግን በትናንትና ሁለት ይሳቅን ላለማስቀየም ብላ እንግዲህ ያሉትን ነገሮች በአብርሃም በኩልም የሚስተካከሉ ነገሮች ካሉ በሷ በኩል ፈቃደኛ እንደሆነችና ነገሮችን ለማስተካከል እንደምትሞክር ነው እንደምታስብበት ነው የነገረችው እና በዚህ መልኩ ነበር የተለያዩት። በተለይ ሩታ ሀሳቧን እንዳቀይር ይሳቅ እግሯ ላይ ወድቆ ጠይቋት ነበረ ለአብርሃም ይቅርታ እንድታደርግለትና አብርሃም ልጁን እንዲያይ እግሯ ላይ ወርቆ እንግዲህ ጠይቋት ነበረ። ሩታም እንግዲህ አስብበታለሁ ችግር የለውም ብላ ይስቅን ሸኝተው ነበረ። ነገር ግን በዛ አልቆምም። ይሳቅ እንግዲህ አብርሃምና ሩታን አገናኝታቸው ነበረ። ሩታና አብርሃምም አውርተዋል። እንግዲህ የሩታ ፍላጎት ቤተሰቧ ቤት ሆና አብርሃም ልጁን ማየት የለበትም። ምክንያቱም የአብርሃምና የሄርሜላ ግንኙነት የሩታን ቤተሰቦች እያስቆጣ በመሆኑ አብርሃም ከኤርሚላ ጋር ያለውን ግንኙነት ካላቆመ አብርሃም እዛ ቤት ባይደርስ ሩታ ትመርጣለች ማለት ነው። ምክንያቱም ከቤተሰቦቿ ጫና እየደረሰባት ስለሆነ ነው። አብርሃም ከኤርሚላ ጋር የሚያደርጋቸውን ነገሮች የሩታ ቤተሰቦችን እያስደሰተ አይደለም። ያንን ተከትሎ ሩታ አብርሃም ወደ እሷ ቤት እንዲመጣ አትፈልግም ማለት ነው። ለዛም ነው አብርሃምን ለማስቀረት ልጅን ህአታይም እዚህ ቤትም እንዳትመጣ እያለች የምትገኘው ማለት ነው። ምክንያቱም ልጅን ማየት አትችልም ከተባለ አብርሃም እዛ ቤት መድረስ ያቆማል በሚል ሂሳብ ነው ማለት ነው እንጂ ሩታ ልጁን ለመከልከል ፈልጋ አይደለም። አብርሃም ከዛ ቤት እንዲርቅና ከቤተሰቦቿ ያለውን ፕሬዠር ለመቀነስ ነው ማለት ነው እንደዛ ያደረገችው። ከመጀመሪያውም ሩታ አብርሃምን ልጁን የመከልከል ምንም አይነት ፍላጎት የላትም ማለት ነው ይህንንም ገልጻለታለች ማለት ነው ለአብርሃም እንግዲህ አብርሃምም ያሉት ነገሮች ወሬ እንደሆኑና ሰዎች በመሀል ገብተው ሁለታችንን ለማጣላት እየሞከሩ ነው በማለት ነበር የነገራት እንግዲህ ያሉት ነገሮች አጠቃላይ አሉባልታ እንደሆኑና በወርቁም በኩል ይሁን በመኪናውም በኩል ያሉት ነገሮች ወሬ እንደሆኑና እኔና አንቺን ለማጣላት የተደረጉ ማቀነባበሪዎች ናቸው። እነዚህን ነገሮች አንቺ መከተል የለብሽም ወሬ ከሰው አትስሚ ወሬ መስማት የለብሽም ሲል ነበረ የነገራት ማለት ነው። የሩታ ኢንቴንሽን ግን አጠቃላይ ያለበት ሁኔታ በወሬ በኩል ያለው አይደለም። ሩታ ዋና ፍላጎቷ ሄርሜላን ወደ ቤት ይዘህ እንዳትመጣ፣ ከሄርሜላ ጋር ያለን ግንኙነትም ካላቆምክ እዚህ ቤት ባትመጣ ይሻላል፣ ልጅህንም ባታይ ይሻላል፣ ልጅህንም ማየት አትችልም በዚህ መልኩ የምትቀጥል ከሆነ ነው ያለችው። እንግዲህ አብርሃም ነገሮችን ለማስተካከል እሞክራለሁ ነው ያለው። በአጠቃላይ ግን ሩታ በስተመጨረሻ ፖዘቲቭ የሆነ መልስ ነው የሰጠችው። ከዚህ በኋላም ልጁን ማየት እንደሚችል ነው የነገረችው ማለት ነው። ነገር ግን ሩታ ያስቀመጠቻቸው ቅድመ ሁኔታዎች አሉ። በተለይ ሄርሜላ አብርሃምን አልፋ ወደ ሩታ መምጣት እንደሌለባትና አልፋ የምትመጣ ከሆነና አብርሃም እነዚህ ነገሮች የማያስከብር ከሆነ እንግዲህ ሩታ ድጋሚ እርምጃ ስትወሰድ እንደምትገደድ ነው የነገረችው። ቃል በቃል ማለት ነው። እንግዲህ አብርሃም ያሉትን ነገሮች ለማስተካከል እንደሚሞክር ነው የነገራት ማለት ነው። እንግዲህ ከዚህ በፊት እንደምታውቁት አብርሃም ሩታን በሚያናግርበት ሰዓት ቅልስልስ የሚላት ነገር አለች። ማስመሰል ነው። ብዙ ጊዜ የሚቀናው ማስመሰል፣ በጣም ይችልበታል። እንግዲህ አሁንም ተጠቅሞበታል ያንን ማስመሰል ማለት ይቻላል። እንግዲህ በስተመጨረሻ ከሩታ ጋር ሰላም ፈጥረዋል ማለት ይቻላል። ነገር ግን አብርሃም በስተመጨረሻ የጠየቃት ጥያቄ አለ። በተለይ ወርቁን እንድትቀበለው ጠይቋታል። ሩታ ግን አሁንም ፈቃደኛ እንዳልሆነች ነው የገለጸችው። በተለይ ስለዚህ ወርቅ ዳግም እንዳያነሳባት ነው የነገረችው። ይህን ወርቅም መቀበል እንደማትችል ነው የነገረችው ምክንያቱም አሁንም ሩታ እርግጠኛ ሆነ እየተናገረች ያለችው ይሄ ወርቅ ሄርሜላ እንደመጣ ነው። ለዚህም እንግዲህ ትክክለኛና እርግጠኛ የሆነችበት ማስረጃ እንዳላት ነው እየተናገረች ያለችው ሩታ ማለት ነው። ስለዚህ ይሄን ወርቅ መቀበል አልችልም፣ አልፈልገውም እስከ መጨረሻ ሆነ ያለችው ማለት ነው። በወርቁ በኩል ያለውን ነገር መቶ በመቶ ነግረዋለች ማለት ነው። በስተመጨረሻም ሩታ አብርሃም ልጁን እንዲያይ ፈቅዳለታለች ማለት ነው። እንግዲህ አብርሃምና ሩታ ታርቀዋል ማለት ይቻላል አሁን ላይ። ነገር ግን በሄርሜላ በኩል አሁንም ዛቻዎች አልቆሙም። ሩታ ላይ እርምጃ ለመውሰድ ሄርሜላ እየዛተች ትገኛለች። በተለይ የጉልበት እርምጃ ለመውሰድ እየዛተች ትገኛለች። ዋጋውን እሰጣታለሁ እያለች ትገኛለች። እንግዲህ ሩታና ሄርሜላ ባለፈው እንግዲህ ያልተገባ ጸቡ ውስጥ መግባታቸው የሚታወስ ነው። ሄርሜላ እንግዲህ በድፍረት ነው የሩታ ቤት ሄዳ አብርሃምን ጭንቀት ውስጥ መክተት የለብሽም ልጁ ባንቺ ምክንያት መጨነቅ የለበትም ብላ እንግዲህ ቤቷ ድረስ ሄዳ እንግዲህ ስዝተባት ነበረ። ለመደባደብ ሞክሮ ነበረ። በሚገርም ሁኔታ እንግዲህ ያንን ቂም የያዘች ነው የምትመስለው ሄርሜላ አሁን ድረስ ሩታ ላይ እርምጃ ለመውሰድ እየዛተች ትገኛለች፣ ማለት ነው እንግዲህ አብርሃም ይህን ነገር አሎ ያደርጋል ወይም ሄርሜላ ይህን ነገር እንድታደርግ ይፈቅዳል ወይ? አይመስለኝም። አብርሃም እንግዲህ ሄርሜላ ሊጣላት ይችላል፣ በዚህ ጉዳይ ማለት ነው። ምክንያቱም ሄርሜላ አሁንም እንደዚህ አይነት ዛቻዎችን ሩታ ላይ የምትሰነዝር ከሆነ አብርሃም ደስተኛ ላይሆን ይችላል። ምክንያቱም የፈለገ ከሩታ ጋር ቢጣሉ የልጁ እናት ስለሆነች እንደዚህ አይነት ነገሮችን ፈቅዶ ለሄርሜላ እንደፈለግሽ ሁኝ ይላታል ብዬ አላስብም። እና ከሄርሜላ ጋር ጥል ውስጥ ሊገቡ ይችላሉ ብዬ አስባለሁ። ነገር ግን ሄርሜላ እዛቸዋን አላቆመችም። አሁንም ሩታ ላይ እርምጃ ለመውሰድ እያውጠነጠነች ትገኛለች፣ እየዛተች ትገኛለች። ይሄ አሉባልታ አይደለም። እንግዲህ በዙሪያው ያሉት ሰዎች እየተናገሩት ያለው ነገር ነው። እንግዲህ ሩታ ላይ የሆነ ነገር ከደረሰ ሄርሜላ ነች ማለት ነው። በዚህ ሰዓት ይሄን ለመናገር እፈልጋለሁ። እንግዲህ ለዛሬ ያስኩላችሁ ይህንን ይመስል ነበረ። አብራችሁኝ ስለነበራችሁ ከልባችሁ አመሰግናለሁ። ሰላም ላይ